እብድ ነው። ሜዳ ላይ የሚያደርጋቸው ነገሮች ያስገርማሉ። የእግር ኳስ ተመልካች እሱን ሲመለከት በግርምት ይስቃል። የሚያደርጋቸው ነገሮች የእግር ኳስ ቤተሰቡን ብቻ ሳይሆን ሌሎችንም ሰዎች ያስደንቃል። ጓደኞቹ በቅጽል ስሙ ዲቡ እያሉ ይጠሩታል። በአርጀንቲና ሚፋሚሊያ ኢሲንዱቡጆ የተሰኘው ዝነኛ የቴሌቪዥን ድራማ ላይ ያለውን ገጸ ባህሪ ዲቡ ይመስለናል ይላሉ ጓደኞቹ። የእግር ኳስ ጉዞ አስገራሚ ነው። ከታችኛው መደብ አባላት የተወለደው ተጫዋች በርካታ አታካች ፈተናዎችን ተጋፍጧል። በዘመናዊው እግር ኳስ ውስጥ በአስቸጋሪ ሁኔታ ውስጥ አልፈው አስደናቂ ነገሮችን ከሰሩና ታሪክ ከጻፉ ተጫዋቾች መካከል ይገኝበታል። ለአመታት ተጠባባቂ ግብ ጠባቂ ከመሆን ጀምሮ የዓለም ዋንጫ አሸናፊ እስከመሆን ድረስ የህይወት መንገዱን በጽናት በትልቅ ቁርጠኝነትና በማይረሱ ምኞቶች የተሞላ ነው። አርጀንቲናዊው አነጋጋሪ ግብ ጠባቂ ኤሚሊያኖ ማርቲኔዝ ወይንም በቅጽል ስሙ ዲቡ ከሰሞኑ አርጀንቲና ወደ ዓለም ዋንጫ ለማለፍ ከብራዚል ጋር ከተጫወተች በኋላ የብዙሃን መገናኛዎችን ቀልብ ስቧል። የብራዚል ብሔራዊ ቡድን ተጫዋች የሆነው ራፊኒሃ ከዚህ ጨዋታ በፊት አርጀንቲናን እንረመርማለን ብሎ የሰጠው አስተያየት ያልተመቻቸው አልቤሴሌስቴዎቹ በከፍተኛ ተነሳሽነት ብራዚልን አራት ለአንድ በሆነ ውጤት አሸንፈዋል። በዚህ ጨዋታ ላይ ኤሚ ማርቲኔዝ የብራዚል ቡድንን ስነ ልቦና ለመንካት ኳሱ ወደሱ በሚመጣ ጊዜ ኳሱን እያንጠባጠበ አሰልጣኙ እስካሎኒ እስኪቃወመው ድረስ በብራዚል ቡድን ላይ ተሳልቋል። አርጀንቲናዊው ግብ ጠባቂ ኤሚ ማርቲኔዝ የተወለደው ሴፕቴምበር 2፣ 1992 በአርጀንቲና ማርዴል ፕላታ ነው። ተጫዋቹ በዚች ከተማ የታችኛው መደብ አባል ከሆኑት አባትና እናቱ ጋር በከፋ ድህነት ውስጥ ኖሯል። የተወለደባት የአርጀንቲናዋ ማርዴል ፕላታ ጠንካራ እግር ኳስ ተጫዋቾችን በማፍራት የምትታወቅ የባህር ዳርቻ ከተማ ናት። በዚች የድህነት መንደር የተወለደው ኤሚ ቤተሰቡ በድህነት በጣም ይቸገሩ ነበር። አባቱ አልቤርቶ ያልተለመዱ የጉልበት ስራዎችን ሰርቶ አሳድጎታል። እናቱ ሱዛና ደግሞ የጽዳት ሰራተኛ ሁና ለልጇ ትልቅ ዋጋ ከፍላለች። ከልጅነቱ ጀምሮ በእግር ኳስ ፍቅር የተነደፈው ይህ ተጫዋች በስድስት ዓመቱ የትምህርት ቦርሳውን እንደ ጊዜያዊ የጎል ምሰሶዎች ተጠቅሞ በባዶ እግሩ ጎዳና ላይ ተጫውቷል። እንደ ግብ ጠባቂ በሚተውንበት የልጅነት ጊዜው የመጀመሪያ የግብ ጠባቂ የእጅ ጓንቶችን ከርካሽ ገበያ ካልሲዎችን ገዝቶ እንደ ግብ ጠባቂ ሲጫወት ያስመስል ነበር። ማርቲኔዝ በልጅነት ጊዜው በድህነት ከመፈተኑ በተጨማሪ በእግር ኳስ ሕይወቱም ፈተናዎችን መጋፈጥ የጀመረው ገና ታዳጊነቱ ነበር። በ12 ዓመቱ ላይ ከአርጀንቲና ትልልቅ ክለቦች አንዱ በሆነው በሪቨር ፕሌት የመመልመል እድል ያገኛል። ይሁን እንጂ የክለቡ አሰልጣኝ በጣም ቀጭነህ እጆችህ ግብ ለመጠበቅ በጣም ትንሽ ናቸው ሲል እንዲወድቅ አድርጎታል። በዚህ ልቡ የተሰበረው ኤሚ የአገር ውስጥ ክለብ የሆነው ኢንዲፔንደንቴን ተቀላቀለ። ማርቲኔዝ ሌላም ፈተና አጋጥሞት ነበር። ከዕለታት አንድ ቀን አጎቱን ጨምሮ ቤተሰቦቹ ወደ ባህር ዳርቻ ይጓዛሉ። በዚህ ጊዜ አብሮ የሄደው ኤሚ ሕይወቱ እንዲያልፍ የሚያደርግ አጋጣሚ ተፈጥሮ ነበር። የባህር ዳርቻ ላይ ሲዝናና የነበረው ኤሚ ማርቲኔዝ በውሃ ውስጥ ሰጠመ። ይሁን እንጂ አብሮት የነበረው አጎቱ ከዚህ አስከፊ አደጋ አድኖታል። ይቺ አጋጣሚ በሕይወቱ ትልቅ ትምህርት እንደሆነችው ኤሚ ይናገራል። ያ ጊዜ ለሕይወቴ እንደ ዋጋ አስተምሮኛል ያለው ኤሚ ማርቲኔዝ አሁን እያንዳንዱን ጨዋታ እንደ ሕይወት ወይንም ሞት ነው የማየው ለዛ ነው ጨዋታዎችን በጋለ ስሜት ውስጥ ሆኜ የማደርጋቸው ሲል ተናግሯል። ከነዚህ ፈተናዎች በኋላ ኤሚ ማርቲኔዝ በ2010 ላይ ከወደ እንግሊዝ ጥሩ ዜና መጣለት። አንድ የአርሰናል መልማይ ቡድን ኃላፊ ለኢንዲፔንደንት ሲጫወት ተመልክቶት ነበር። ከጨዋታው በኋላ መልማዩ ኤሚ ማርቲኔዝ ከጓደኞቹ ጋር ቢዛ ሲበላ አገኘው። ከዛ በኋላ ነው ለአርሰናል እንዲጫወት የሙከራ እድል ያቀረበለት። ይሁን እንጂ ማርቲኔዝ አርሰናል መደበኛ ደብዳቤ ለክለቡና ለሱ እስኪልክ ድረስ እውነት ነው ብሎ አላመነም ነበር። ግን እውነት ሆኖ ተገኘ። ኤሚ ወደ አርሰናል የሚያቀናበትን እድል አገኘ። ወደ ለንደንም ተጓዘ። በ17 ዓመቱ ለንደን ሲደርስ ግን ምንም እንግሊዝኛ የማይናገረው ኤሚ ብዙ ፈተናዎች ገጥመውታል። ከገጠሙት ፈተናዎች መካከል ለወራት ጊዜ ሌላ ምንም አይነት ምግብ ማዘዝ ስላልቻለ ፓስታ ብቻ ይመገብ እንደነበር ተገልጿል። የአየር ሁኔታው እጅግ ከባድ የሆኑበት ኤሚ እንደ እንግሊዝ ክረምት ቅዝቃዜ ተሰምቶት ስለማያውቅ ተንሰቅስቆ ያለቅስ እንደነበር ተገልጿል። ከቤት ወጥቶ የማያውቀው ኤሚ ካልጋው በላይ የአርጀንቲናን ባንዲራ ሰቅሎ የትውልድ ቀዬውን ያስታውስ ነበር። በእንግሊዝ የባህል ግጭቱም ፈተና ሆኖበት፣ ማርቲኔዝ በ2010 አርሰናልን ከተቀላቀለ በኋላ በክለቡ ለዘጠኝ ዓመታት ተጠባባቂ ነበር። በነዚህ ጊዜያት በስድስት የተለያዩ ቡድኖች ማለትም በኦክስፎርድ፣ ሼፊልድ፣ ሮዘርሃም፣ ወልቨስ፣ ጌታፌ እንዲሁም ሬዲንግ በውሰት ሲዘዋወር ቆይቷል። በ2020 ግን አንድ እድልን አገኘ። በሰኔ 2020 ላይ የቡድኑ ዋና ግብ ጠባቂ በርናንድ ሌኖ ጉዳት ደረሰበት። ያኔ ነው ጊዜው ለኤሚ የመሰለፍ አጋጣሚ የተፈጠረው። በዚህ ዓመትም አርሰናል የመጨረሻዎቹ ዘጠኝ ጨዋታዎች ላይ መሰለፍ ቻለ። አርሰናል ኤፍኤ ካፕ ዋንጫን ለማሸነፍ ከማንቸስተር ሲቲ ጋር ያደረገውን የግማሽ ፍጻሜ ፍጹም ቅጣት ምትን በማዳን ድንቅ እንቅስቃሴ በማድረግ ራሱን ማሳየት ቻለ። ምንም እንኳን ራሱን ያሳየ ቢሆንም አርቴታ ሌኖን በመምረጡ ምክንያት ኤሚ ማርቲኔዝ ላስቶን ቪላ በ20 ሚሊዮን ፓውንድ ተሸጠ። ማርቲኔዝ ይህንን አስመልክቶ ሲናገር አርሰናልን በመልቀቄ አልቅሻለሁ፣ አንደኛ ግብ ጠባቂ መሆን ነበረብኝ፣ ሲል ገልጿል። በአስቶን ቪላ ቆይታው ማርቲኔዝ በፍጥነት ተወዳጅ መሆን ቻለ። በባህሪው ታዛዥ የሆነው ኤሚ ፍጹም ቅጣት ምት በማዳን ችሎታው ታዋቂ መሆን ችሏል። በቪላ ያሳየው አቋም በ2021 ዓመት ከ10 ዓመታት ጥበቃ በኋላ ለአርጀንቲና ብሔራዊ ቡድን እንዲጠራ አስችሎታል። ለ2021 የኮፓ አሜሪካ የአርጀንቲና የመጀመሪያ ግብ ጠባቂ በመሆንም ተሰለፈ። ማርቲኔዝ በኳታር 2022 ዓለም ዋንጫ ክስተት ሆኖ ተወለደ። በአእምሮ ጨዋታ የፍጹም ቅጣት ምት በማዳንና በሚያሳየው የደስታ አገላለጽ በዓለም አቀፍ ደረጃ ስሜት ቀስቃሽና ተወዳጅ መሆን ችሏል። በውድድሩ በሩብ ፍጻሜው አርጀንቲናን ከኔዘርላንድ ጋር ባደረጉት ጨዋታ ላይ ሁለት ፍጹም ቅጣት ምቶችን አዳነ። በመቀጠልም የኔዘርላንድ ተጫዋቾች ላይ ጣቱን በመቀሰር ተሳለቀባቸው። ከፈረንሳይ ጋር በነበረው የፍጻሜ ጨዋታም በመጨረሻው ደቂቃ የራንዳል ኮሎሞአኒን የግብ የማግባት አጋጣሚ ላይ ውሃ በመቸለስ በክፍለ ዘመኑ የማይረሳ ግብ የማዳን አጋጣሚን ፈጠረ። ቡድኑ የዓለም ዋንጫን እንዲያሸንፍም የማይረሳ ትውስታን ኑሯል። ኤሚ ማርቲኔዝ በፍጹም ቅጣት ምት ጊዜ የሥነ ልቦና ጨዋታን ለመጫወት መቼዎችን የሚረብሹ ነገሮችን በመናገር ይታወቃል። ለምሳሌ በ2022 የዓለም ዋንጫ ፍጻሜ ላይ ለቹዋሜኒ ደነገት ክንዴ እያለ ትኩረቱን የሰረቀ ሲሆን ተጫዋቹም በዚህ ተግባሩ በመረበሽ ፍጹም ቅጣት ምቱን መሳቱ ይነገራል። በሜዳ ላይ ከፍተኛ ጩኸትን የሚያሰማው ይህ ነውጠኛ ግብ ጠባቂ ለጨዋታ ገድ ይሆንኛል የሚላቸው የተለያዩ አስገራሚ እምነቶች አሉት። በቅድመ ጨዋታ ማሟሟቂያዎች ላይ ከሜዳ ከመውጣቱ በፊት ኳሱን የሚነካው የመጨረሻው ተጫዋች እሱ ነው። ምክንያቱ ደግሞ ትኩረቴን ለመሰብሰብ ይረዳኛል፣ ዝግጅቴን ያረጋግጥልኛል ብሎ ያስባል። በዚህ ጊዜም የቡድን ጓደኞቹ ኳሱን ለሱ ይሰጣሉ። ነገር ግን ይህንን የማያደርጉ ከሆነ በጣም ይናደዳል ኤሚ ከሚያደርጋቸው ሌላ የገድ ማምጫ ተግባሮች መካከል ለእያንዳንዱ ትልልቅ ጨዋታ አንድ አይነት የውስጥ ሱሪ የሚለብስበት ይገኛል ተጫዋቹ ለእያንዳንዱ ትልልቅ ጨዋታ ተመሳሳይ የውስጥ ሱሪ እያጠበ የሚያጠልቅ ሲሆን ነገር ግን አያቀያየርም ዲቡ በሚል ቅጽል ስም የሚጠራው ኤሚ ማርቲኔዝ መጠሪያውን ያገኘው ከአርጀንቲና የካርቱን ገጸ ባህሪ ነው ዲቡ ተወዳጅ ልጅ ሲሆን ማርቲኔዝ ይህንን ገጸ ባህሪ ታዳጊነቱ ስለሚመስል ነው ይህንን መጠሪያ ያገኘው ማርቲኔዝ፣ ከሁሉም ጨዋታ በፊት የሬጌቶን ሙዚቃን በመልበሻ ቤት በመጫወት ይታወቃል። በአርሰናል የተገፋው ኤሚ የአርሰናል ደጋፊዎች በመሸጡ የሚቀኑበት ይህ ድንቅ ግብ ጠባቂ፣ በድህነት መንደሮች ከድሃ ወላጆች የተወለደው ኤሚ ማርቲኔዝ፣ ፈተና በተሞላው ህይወቱ ከውድቀት ወደ ከፍታ በትዕግስት የተጓዘ አገሩን ያኮራ ድንቅ ተጫዋች ሆኖ ቀጥሏል።